ያው የዘመኑ ወጣት ችኩል ነው። መደልዳ የክርስቲያኖቹ አጽ አፈር መደልደያ ማስተካከያ ሆኖ እንደነበረ ነው። እንግዲህ ተልኮ ነው ማለት ይቻላል። ከበሮውም፣ ምንጣፉም ሁሉ ዝም ብሎ ኢየሱስ ጌታ ነው የሚል ጽሑፍ ነው የሚጻፈው። ከምንፍቅና ራሳችን እንድንጠብቅ የወር አበባ እየተጠረገ ነው። ሴቶች ከወር አበባቸው የገቡበት ነው። ክብር ክብር አላገኝ ማምጣት መዝሙሩም የፕሮቴስታንቶች እንዲዘመር ተደረጋል ነው አሉ። ደወሉ ተመታ እንግዲህ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰዓት ማልቱን ባርኮ በሰላም እዚህ ሰዓት ያደረሰን አምላክ ተረፈ ምሽቱ በሰላም ባርኮ እንዲያስመሽን የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ አዲስ ዘመን ነው። አዲሱን ዘመን የሰላም የጤና የፍቅር የበረከት ዘመን ያርግልን። የሚዘንበውም ዝናብ ለምህረት ለበረከት ያርግልን። የመዝኑን ፍሬ በቸርነቱ ይባርክልን። ለመንፈሳዊ ስራ የሚሯሯጡትን ለበጎ ስራ የሚሽቀዳደሙትን ኃይሉን ጽናቱን ብርታቱን እሱ ይስጥልን፣ አምላካችን አሜን። እሺ፣ እንግዲያ አባታችን እኛ የመጣ ነው ጉዞ ወደ በረከት የተሰኘ ፕሮግራም ይዘን የመጣ ነው። በዚህ ፕሮግራም የቤተክርስቲያናችንን ሁኔታ የምንቃኝበት በረከቷን ለልጆቿ ለእኛም የምንቋደስበት ነው። ያው እንደ መታደለው ነው የኔ ታሪክ የጀመረው እዚሁ ደብር ላይ። በተለይ ከ18 ዓመት በፊት ወደ ክርስትና ከመጣሁ በኋላ እዚህ ላይ ወደ አዲስ አበባ ከመሄዴ በፊት የተወሰነ ሰመር ትምህርት ቤትም የተለያዩ አገልግሎት ውስጥ ተሳትፎ ነበረ። ሆኖም በስተመጨረሻው አዲስ አበባ ሄጄ ያው አሁን ተመልሼ መጥቻለሁ። ይህን ፕሮግራም ሲጀምር ግዴታ እዚህ ደብር ላይ መገኘት አለብኝ፣ ማስባረክ አለብኝ ፕሮግራሙን ብዬ ነው የመጣሁት። እኛ ያው በፕሮግራሙ እንዲዳሰስ የምንፈልገው ነገር ለምሳሌ የቤተክርስቲያኑ አመሰራረት፣ እንዲሁም ደግሞ እናንተ መናገር የምትፈልጉትን ማስተላለፍ የምትፈልጉትን መልእክቶች ለማስተላለፍም ጭምር ነው። ከዛ በኋላ የአስራት ልጆች አሉ እኛ አሁን ይዘን የመጣነው ሀሳብ ቅዱሳን ስማቸው ተዘግዝቆ በሶሻል ሚዲያ ስል ተሰግዝቆ፣ ካህናቶች ከጀርባ ተሰልፈው በምንም ተአምር ቤተክርስቲያን በዚህ አይነት ሁኔታ ከነበራት ነገር መውረድ የለባትም። ስለዚህ የአስራት ልጆች ያስፈልጓታል። ሰው አምኖ ማድረግ ያለበትን ነገር ማድረግ አለበት ብለን ስለምናመን ለምን እኛ ተነስተን ቪዲዮ ሰርተን በተለይ የገጠር ቤተክርስቲያን በጣም የሚያሳዝኑ ቤተክርስቲያኖች አሉ። ቪዲዮ ላይ የቤተክርስቲያኑን የደበሩን አካውንት እንዲሁም ደግሞ ቁጥራቸውን አስቀምጠን የሚፈልግ ሰው ሰፖርት አያደርጋቸውን ብለን የጀመርነው። ስለዚህ ያው እንግዲህ ይሄ ካቴድራል ትልቅ ነው። እንዲባርክልን ፕሮግራማችንም ጭምር ነው የመጣ ነው እና እስቲ ከቤተ ክርስቲያኑ አመሰራረትና እንዲሁም ደግሞ ያሉትን ነገሮች ይንገሩንና ወደ ጨዋታችን እንግባ። መልካም እንግዲህ ቤተ ክርስቲያኑ አመሰራረት፣ ይሄ አሁን ያለው ቤተ ክርስቲያን ሁለተኛው ነው። የመጀመሪያው እዚህ ድሮ መናፈሻ ተብሎ የሚታወቀው ቦታ እዚህ ወደ መዘጋጃው፣ የድሮ መዘጋጃ፣ የአሁኑ ሳይሆን የድሮ መዘጋጃው አካባቢ ትልቅ ቤተክርስቲያን ተሰርቶ ነበረ። በ1904 ያ ቤተክርስቲያን ተሰርቶ ወደ 30 ምናምን ዓመት ያህል አገልግሎት ሲሰጥ ቆይቷል። በኋላ በ1928 እስከ 1931 ድረስ ባለው የፋሽስት ኢጣሊያ የሀገር ወረራ ያን እንቁ የሆነ ቤተክርስቲያን አፍርሶታል። ጣሊያን፣ የሚገርመው እሱ ብቻ አይደለም። አሁን በቅርብ ጊዜ በሞት የተለዩ የሀገር ሽማግሌዎች በቦታው ላይ የነበሩ ሲነግሩ ቤተክርስቲያኑን ማፍረሱ ብቻ አይደለም በቤተ ቅጥር ግቢ ተቀብረው የነበሩ የክርስቲያኖች አስ በዶዘር እየተቆፈረ አፈር መደልደያ ነው ሆኑ። መንገዱ ሲሰራ የነበረበት ዘመን ነበር። የዛ ጊዜ ለመንገዱ መስሪያ አፈር መደልደያ አስ አፈር መደልደያ ማስተካከያ ሆኖ እንደነበረ ነው። አዝ ነው የሚነግሩ የነበረው ማለት ነው። እንግዲህ የክርስቲያኖች አጽ ክቡር ነው። ክቡር የሆኑ የክርስቲያኖች አጽም በክብር አሳርፎ ማኖር መጠበቅ አንዳንዳችን ግዴታ ነበር የሚሆነው። ያ ክፉ ግን ጠላት መቼም ለማንም አይራራም እና ያው ቤተክርስቲያን ከመከራ ከፈተና የራቀችበት ጊዜ የለም። ቤተክርስቲያኑን አፈረሰ። ክርስቲያኖቹን አጽም እየቆፈረ አፈር መደልደያ መንገድ መደልደያ እንዳደረገው ይነግሮናል። ከዚያ በኋላ ህዝቡ የሚያመልክበት ሲያጣ ድሬ ጠያራ የሚባል እዚህ ወደ ጊዮርጊስ ጀርባ ወደ ኮምቦልቻ መስመር ላይ ኮምቦልቻ ጃርሶ መንገድ መውጫ ላይ እዚያ ቤተክርስቲያን ጊዜያዊ ቤተክርስቲያን ተሰርቶ ጽላቱን ከዚህ ይዘው ሄደው የነበሩ አባቶች የሀገር ሽማግሌዎች ይዘው ሄደው እዛ ጽላቱን አስገብተው ለአስር ዓመታት አካባቢ እዛ አገልግሎት ሰጥቷል። ከዚያ በኋላ ንጉሱ ወደ ሀገር ተመልሰው በሚመጡበት ሰዓት ንጉሱ በእውነቱ ለዚህ ቦታ ትልቅ ባለውለታ ናቸው። ኃይለስላሴ ቀዳሙ ኃይለስላሴ ለዚህ ቦታ ባለውለታ ናቸው። በቃ አሁን ሲገድሙት እራሱ ሲጀምሩት ሀረር አደሬ ጥቆ መካነ ስላሴ እና ኮምቦልቻ ማርያምን ገዳም አድርጌያለሁ መሃሉን ገነት ዳአሩን ሰዓት አድርጎ እግዚአብሔር ይጠብቅ። በኮምቦልቻና ባደሪ ጥቆ ቤተክርስቲያን ገዳም መካከል ችግር ቢነሳ ችግራቸውን ራሳቸው እንዲፈቱ ከራሳቸው አቅም በላይ ከሆነ ወደ እሳቸው እንዲያመለክቱ ጉዳዩ ወደዛ እንዲደርስ የትም ቦታ እንዳይሄድ አድርገው ነው የመሰረቱ የነበረው። በኋላ እሳቸው መጡ። ያን ቤተ ክርስቲያን እዛ የነበረውን እንደገና ወደዚህ እንዲመጣ አድርገው አሁን ይሄ ያለው ህንፃ ቤተክርስቲያን ዘመናዊ ህንፃ ቤተክርስቲያን በንጉሱ ኃይለስላሴ የተሰራ ቤተክርስቲያን ነው። በሳቸው የተሰራ ቤተክርስቲያን ነው። እዛ ከቆየበት ቦታ አምጥተው ይህም ቤተክርስቲያን በ1941 መሰረት ድንጋውን ጥለው ተጀምሮ ማለት ነው በ1943 ዓመተ ምህረት። ህንፃው አልቆ ቅዳሴ ቤቱን አክብረዋል። ከዛ ጀምሮ እንግዲህ እስካሁን ድረስ ሰፊ አገልግሎት እየሰጠ ያለ ቦታ ነው። ቀደም ሲል እንደውም እዚህ ቦታ በጣም ብዙ መምህራን የነበሩበት ቦታ የቅኔ መምህራን፣ የአቋቋም መምህራን፣ የድጓ መምህራን፣ የመጻሕፍት መምህራን ሁሉ የነበሩበት በጣም ብዙ አገልጋዮች እንደነበሩ አባቶች በታሪክ ይነግሩናል። በመሀል አገልግሎቱ እንኳን ባይቀንስ የሰው ኃይል ተዳክሞ ነበረ። አሁን በመሀል ላይ ተዳክሞ ነበረ። ሁለት መርጌታ፣ አምስት ቄስ፣ ስድስት ዲያቆን ነው የነበረበት። አሁን እግዚአብሔር ደግሞ ፈቃድ ሆኖ እንደገና የልማት ስራዎች እየሰፉ በመምጣታቸው አገልግሎቱ ሰፍቶ አሁን ደግሞ ልክ ወደ ድሮው ተመልሶ ብዙ መምህራን አሉ። አሁን ብዙ ካህናት አሉ፣ ብዙ አገልጋዮች አሉ። አገልግሎቱ አሁን በጥሩ ሁኔታ በሚገባ ሁኔታ የትኛውን ቦታ በተሻለ ሁኔታ አገልግሎቱ እየተሰጠ ነው ያለው። ይህ እግዚአብሔር ምስጋና ይግባው። በጣም ደስ ይላል እና ያለው ነገር ቤተክርስቲያኗ አመሰራረት ይህን ይመስላል። እንግዲህ ከብዙ ጥቂቱ ማለት ነው። ደስ ይላል። እንግዲህ ያው በንጉሱ ኃይለ ስላሴ ጊዜ ብዙ ቤተክርስቲያናቶች በተለይ መመሰረት እድል ነበራቸው። በተለይ አሁን ትናንትም ደጋቡር አካባቢ ሄደን ነበር እና ትናንትን የገባ ነው፣ በ23 ነው በ21 እንደዚህ የተሰራው ቤተክርስቲያን ነው። አብዛኛው በተለይ ምስራቅ ላይ ትልቅ አሻራቸውን አሳርፈውን ሄዱት እና ሶስት ነው። እዚህ ቦታ ላይ አገልግሎት የጀመርኩት እኔ የመጣሁበት ሰዓት ጥሩ አገልግሎት ነበረ። በወቅቱ የነበሩት የቤተክርስቲያኑ አስተዳዳሪ በጣም ለአገልግሎት ያላቸው ተነሳሽነት ከፍተኛ ስለነበረ አገልግሎቱ ምንም ወደር የሌለው አገልግሎት ነበር እየተፈጸመ የነበረው። በኋላ ግን ያው ይሄ አሁን ዘመን ያመጣው ተሐድሶ የሚባለው ነገር ገባ፣ ሰርጎ ገባና እሱ ትንሽ አነቃነቀው። የነበረው ነገር የሰራ ተገኘ ጉባኤ ሁለት ቦታ ተቋቁሞ ነበር። ሰንበት ትምህርት ቤቱ ልክ አሁን በምታዩት መልኩ አሁን ባለው መልኩ አራት አምስት ቦታ ተከፍሎ ነበር ትምህርት የሚሰጠው። በጣም ጉባኤ ሰፍቶ ነበረ። በጣም ደስ ይል ነበረ። ያው እንግዲህ ቤተክርስቲያን መቼም ቅድም እንዳልነው ከፈተና አትርቅምና በውስጡ ግን የምንፍቅና ጸባይ ያላቸው ሰዎች ገብተው ወጣቱን ይዘውት ነበር አንዳንድ ሀሳብም ስንሰጥ እሳቸውም እግዚአብሔር አይናቸውን ያው የእግዚአብሔር ስራ ነው። አይናቸው አያይም ነበር እና አይናቸው በያይም ግን ልባቸው ብሩህ ነበረ። በጣም ምሁር ነበሩ ሰውዬው እና አገልግሎታቸውም ደከመኝ የማይሉ በእውነት ደከመኝ የማይሉ በጣም ትጉህ መምህር ነበሩ። ግን አይናቸው ባለማየቱ ተጽዕኖ የመጣ ነው የሚመስለኝ እና ወጣቶቹ ተደብቀው የመግባትና ጉያቸው ስራቸው አጠገባቸው በመግባት እየተማሩ የመሰሉ ሀሳብ እየለወንትን እያሉ እያቀረቡ ሁኔታዎችን አቅጣጫቸው አቅጣዎች እንዲቀየሩ እስከማድረግ ደርሰዋል። እንግዲህ በዛ ጊዜ በነበረው ሰዓት አገልግሎቱ ውስጥ ነበር የወንጌል አገልግሎቱ ቤተክርስቲያን ውስጥ ነበር የሚካሄደው፣ ቤተክርስቲያን ውስጥ ነበር የሚካሄደው። ቅዳሴ ስምንት ተኩል ዘጠኝ ሰዓት ይወጣል። ወዳው እንደገና ደግሞ አስር ተኩል ላይ ደግሞ የወንጌል አገልግሎት ይጀምራል። ወጣቱ ንጽህናው ይጠበቅ አይጠበቅ የሚታወቅ ነገር ይገባል። ዝም ብሎ ብሎ እንትናል የወንጌል አገልግሎት አይደለም፣ ዝም ብሎ ይገባል። እንደ አዳራሽ ወይም ደግሞ እንደ ሌላ እንደ ውጭ አገልግሎት መስጫ ተቋም በመቁጠር ማለት ነው። እንደዚ አይነት ነገር መካሄድ ጀመረ። ከዛ በኋላ አባቶች በወቅቱ የነበሩት አባቶች የለም ይሄ ነገር እኮ ቤተ መቅደሱ መከበር አለበት፣ ቤተ መቅደሱን ካላከበር ነው እኛም ተወቃሽ እንሆናለን፣ የታሪክ ተወቃሽ ነው የምንሆነው። እና አገልግሎቱ የስብከተ ወንጌል አገልግሎቱ የሰርክ ጉባኤ ውጭ መሆን አለበት ብለው ወደ ውጭ እንዲሆን ሀሳብ አቀረቡ። የሚቀበላቸው አልተገኙም፣ ተቀባይነት አጡ። ከዛ በኋላ ተመካከሩና ቤተክርስቲያኑን እንዝጋ፣ ውጭ አገልግሎት ይሰጥ። ቤተክርስቲያኑ የወር አበባ እየተጠረገ ነው። ሴቶች ከነወር አበባቸው እየገቡበት ነው። ክብር አላገኝም። ከበሮም ምንጣፉም ሁሉ ዝም ብሎ ኢየሱስ ጌታ ነው የሚል ጽሑፍ ነው የሚጻፈው። ኢየሱስ ጌታ መሆኑ ቤተክርስቲያን ሳታውቅ ቀርታ ነው ወይ? ምን ለማድረግ ነው የታሰበው? የሚል ነገር ተመካከሩ ካህናቱ። ጉባኤ ውጭ እንዲደረግ ዘጉ። ቤተክርስቲያኑ አስተዳዳሪው ለምን ዘጋችሁ አሉ። ውስጥ ለመሆን ያለበት ብለው ጥያቄ ያቀረቡ። በቃ አይሆንም፣ ውስጥ ውስጥ ነበር የሚካሄደው፣ ውስጥ ከዚህ በኋላ አይሆንም። ጉባኤ ውጭ ነው መካሄድ አለበት። ቤተክርስቲያኑ መከበር አለበት። ቤተመቅደሱ መከበር አለበት። አረከስ ነው ቤተክርስቲያኑ በሚል አቋም ተያዘ። ከዚ በኋላ ቤተክርስቲያኑ አንከፍትም አለ ካህናቱ። እሳቸው ደግሞ ካህናቱ አልከፍትም በማለታቸው ተቀየሙ። በዚህ መካከል ክፍተት ተፈጠረ፣ ግጭት ተፈጠረ፣ ወደ ግጭት አመራ። ከዛ በኋላ ድንኳን አመጡና ጣሉ። እዚህ ውጭ ውስጥ ድንኳን ጣሉና ልክ የፕሮቴስታንቶቹን አካሄድ በማምጣት መዝሙሩም የፕሮቴስታንቶች እንዲዘመር ተደረገ። ድንኳን ውስጥ ማለት ነው። ከዛ በኋላ የለም፣ ይህ ነገር አቅጣጫ እየሳተ ነው፣ ወደ ነበራችሁበት ወደ ትክክለኛ መንገድ ተመለሱ ቢል አባቶችን ቢናገሩ የሚሰማ ጠፋ። ከዚያ በኋላ ሀገረ ስብከቱ ጣልቃ ገባ። ቤተክርስቲያኑ ሲወርሱትና ሲረከቡት ዝም ብለን አናይም፣ ስለዚህ ከዚህ በኋላ ጉባኤም መካሄድ የለበትም፣ ሰንበት ትምህርት ቤቱም ላልተወሰነ ጊዜ መዘጋት አለበት መጥራት አለበት ተባለ፣ መመሪያ ተሰጠ። በሀገር ሽማግሌ ተቋቋመ። ሰንበት ትምህርት ቤቱ ሁለት ሶስት ቢሮ ነበረው፣ እሱ ታሸገ። ድንኳኑም እንዲፈርስ ተደረገ ድንኳኑም እንዲፈርስ ተደረገ። መጡ እነሱ ማታ በሰዓቱ መጡ። ያው የዘመኑ ወጣት ችኩል ነው። ተዉ ሀገረ ስብከቱ ላልተወሰነ ጊዜ ዘግቶታል፣ መመሪያ ነው የተሰጠው፣ ይጠበቅ። ግቢም ውስጥ ምንም ነገር መካሄድ የለበትም፣ ተጣርቶ ይከፈታል። ላልተወሰነ ጊዜ ነው ተብለዋል የሚል ሀሳብ ቢቀርብም ማን ነው የሚከለክለው? እንደውም ቤተ ክህነትም ትችትና ዘለፋ ገቡ ማን ነው የሚከለክለን አሉ ሜዳው ላይ በቃ እንደፈለጋቸው መፈንጨት ጀመሩ ከዚያ በኋላ ሀገረ ስብከቱ እንቢ ብለው መመሪያ አንቀበልም ብለው የራሳቸውን አካሄድ የሚያካሄዱ ከሆነ ደወል ይመታ እኛ እንመጣልን አሉ ደወሉ ተመታ እንግዲህ ከዚያ በኋላ የከተማውን ሰው ግልብጥ ብሎ መጣ የመንግስት አካላትን መጣ ከዛ በኋላ ትንሽ ያልሆነ ነገር ውስጥ ተገባ በሩ ሁሉ ተዘጋ። የተደበደበም ተደበደበ፣ ያመለጠም አመለጠ። በዚህ ሁኔታ እኛ አባት ከዛ ጀምሮ ወደዚህ ሳይመለሱ ቀሩ። አባት ከዛ ጀምሮ ወደዚህ ሳይመለሱ ቀሩ። በቃ ሌላ ስም ተሰጣቸው ማለት ነው። ሌላ ስም ተሰጣቸው፣ ከዚያው እንደወጡ ቀሩ። ከዛ ጀምሮ እንግዲህ እንደገና ይሄ ተጣርቶ ሰነትርቴቱ ሁሉ እንደገና እንዲከፈት ተደርጎ በአዲስ ተቋቁሞ ካህናቱም እንደገና በዛ ሰዓት በነበረው ግጭት የለቀቁም አሉ፣ አዲስ የመጡም ነበሩ። እንደገና ተስተካክሎ አሁን እግዚአብሔር ይመስገን በሰንበት ትምህርት ቤቱም በስብከተ ወንጌሉ በካህናቱም አንድ ልብ ሀሳብ ሆኖ እንደ አንድ ልብ መካሪ እንደ አንድ አፍ ተናጋሪ ሆኖ ተስማምቶ እየደና ያለው ምንም አይነት ችግር የለም። በጣም ደስ ይላል ማለት ነው። ደስ ይላል እንግዲህ፣ ብዙ ጊዜ አሁን ከዚህ ታሪክ እንደተማርኩት ከሆነ ብዙ ጊዜ ከጉያ ውስጥ ከሆነ ጠላት ከባድ ነው እና በዛ ላይ ደግሞ ማስመሰሉም አለ። እንግዲህ በስንት ዓመተ ምህረት ይሆናል ቢያንስ ይሄ ፈተና፣ ሰማንያ ስድስት እና ሰማንያ ሰባት ላይ በጣም ከባድ ችግር ነበር። ይህንን የቤተ ክርስቲያኑ እንግዲህ ተልእኮ ነው ማለት ይቻላል። በዚህ ሁኔታ ምክንያቱም የቤተክርስቲያኑን ማማር የቦታውን ሴንተር ማድረግ ተከትሎ እንግዲህ ሀሰተኞች ገብተው ትምህርት ተምረው ምን ብለው እንግዲህ ይህን ያህል እስከመሰልጠን ድረስ ሄደዋል። ለማንኛውም እናመሰግናለን፣ አባታችን። ጥሩ መልእክት ነው ይሄ ማለት ከምንፍቅና ራሳችን እንድንጠብቅ ቤተክርስቲያን በየዘመኑም እንድትፈተን እንደምትፈተን ነገብ ልትፈተን እንደምትችል የሚናገር መልእክት ነውና እናመሰግናለን እስቲ ይሄ ካቴድራል እኔም እንደ ድል ነው ቀ ትምህርት ቤት አክስቴ ሂሩት ያኔ ገና እስልምና ውስጥም እያለን ለማንም የተረፈች ቤተክርስቲያን እንደመሆኗ መጠን እኔም እዚሁ የመማር እድል አግኝቼ ነበር እና በአንድ በኩል ያው መቼም እኛ ውስጥ የነበረው ነገር አለ። በተለይ ገጠር አካባቢ ላይ ሲኮን ክርስትና መነሳት እንዲህ መሆን ነው፣ ምናምን እየተባለ አይምሯችን ውስጥ እየተሰራ ስለመጣን እንግዲህ በጥላቻ ውስጥ ቢሆን እኔ የቄስ ትምህርት ቤት የመማር እድሉን አግኝቼ ነበር እና አሁን ትምህርት ቤቱ ውስጥ ምን ላይ ደረሰ? አንድ እሱ ነው። ሁለተኛ ነገር ያው አሁን አሁንም አብዛኛዎቹ የእምነት ተቋማት ምዕመናት ሳይቀሩ ኬጂ የመክፈት አዲስ አበባም ጭምራውን በየሰፈሩ ኬጂ የመክፈት ህፃናቶችን ከጅምሩ አይምሯቸው እንዲበረዝ የማድረግ እና የመሳብ ሁኔታዎች ይታያሉ። እና በዚህ አኳያ ቤተክርስቲያን የራስ የሆነ ትምህርት ቤት መኖሩ ትልቅ አስተዋጽኦ ነው። ትውልድን እጅግ በጣም ያንጻል። የሌላቸው እንደውም በጎጆ በተቀለሰው ጎጆም ውስጥ ቢሆን ራሳቸው ፍቃድ እያገኙ ቢማሩ የሚል ሀሳብ አለን። እና የትምህርት ቤቱ ቁመና አሁን ያለበት ሁኔታ ምን ይመስላል? እሺ፣ መልካም ነው። ትምህርት ቤቱ ያው በፊት አንድ የቤተክርስቲያን መምህር ተቀጥረው ፊደል ነበር የሚያስቆጥሩበት። ይሄ እዚህ በስተጀርባ በኩል ያለው የአንተም ልጅ የሆነ እዚሁ ስላደግ ታውቀዋለህ፣ አንድ በእንጨት የተሰራ ሁለት ክፍል ቤቶች ነበሩ። ግቢው ዝም ብሎ ባዶ ነበረ። አንድ የሰንበቴ ቤት ነበረ፣ እሱም ተዘግቶ ዝም ብሎ ዕቃ ምናምን ማስቀመጫ ነበር። ብዙም አገልግሎት አይሰጥም ነበረ። እኛ መምህር ልጆቹን ሰብስበው ፊደል ነው የሚያስቆጥሩት። ፊደል ይሄ አቡጅዳ መልእክተ ዮሐንስ ምናምን እስከ ንባብ ድረስ ያስተምሩበት ነበር። በኋላ ይሄን ሁሉ ግቢ ባዶውን ተቀምጦ ፊደል በፊደል ገበታ ብቻ ከሚቀር ለምን ዘመናዊ ትምህርት ቤት አንከፍትበትም የሚል እሳቤ መጣ። ከዚያ በኋላ እሳቸው እስካሉ ድረስ ያገልግሉ ከዚያ እኛ ትምህርት ቤቱን እንከፍተ አንድ አራት ክፍል ቤት እንጨት በእንጨት ተሰራ እና አፀደ ህፃናት ተጀመረ። 1991 አካባቢ 1991 አካባቢ ተጀመረ፣ የአፀደ ህፃናት። አሁን በዚህ ሁኔታ ተጀምሮ የነበረው አፀደ ህፃናት አሁን እስከ ስምንተኛ ክፍል ደርሷል። ትምህርት ቤቱ በከተማው ካሉት የግል ትምህርት ቤቶች ተወዳዳሪ ተወዳዳሪ ነው። ብዙ ቲፎዞ ባይኖረውም በተግባር ግን እየበለጣቸው የሚገርመው ነገር አሁን ዘንድሮ ስምንተኛ ክፍል አንድም ተማሪ አልወደቀበትም። አምናም እንደዚሁ ያለፈው ማለት ነው እና ከብርሃኑ ሽልማት ሽማቸው በቀደም አሁን ተሸላሚ ነው። ቅድም በር ላይ ተለጥፋችሁ ተሸላሚ ነው ተሸላሚ ነው። የሚገርመው ነው። አሁን እንደውም እንትን ውስጥ ገብተ ነው እንጂ እስከዛሬም እንደዚሁ በደረጃ ነው የሚያልፈው፣ ግን ሲፎዙ የለው። ድሮ የቄስ ትምህርት ቤት በሚለው ተቀርጾ በሰው አይምሮ አሁንም ከዛ እንዳልወጣ አድርገው ነው የሚቆጡት። እንደዛ አይደለም። አሁን ወደ ዘመናዊ ተለውጧል። የሚያስተምሩትን መምህራን ድግሪ ምሩቃ ናቸው። ዳይሬክተሩም በአስተዳደር በማናጅመንት የሰለጠነ ማስተር ያለው ነው። የሚሞሩት ትምህርት ቤቱን የሚሞሩት የቦርዱ አስተዳደሮች በሙሉ የተማሩ ምሁራን ናቸው፣ ምሁራን ናቸው። ግማሾቹ ትምህርት ቢሮ የሚሰሩ ግማሾቹ በሌላ በሌላ ኮሌጅ ውስጥ የሚያስተምሩ ዩኒቨርሲቲ የሚያስተምሩ ምሁራን ናቸው፣ ቦርድ ውስጥ ያሉት እየሰሩ ያሉት ማለት ነው። እና ትምህርት ቤቱ በጣም ተለውጧል። ግን የድሮውን ደግሞ ቤተክርስቲያኑ እንዳይረሳ ሁለት የስነ ምግባር መምህራን አሉ። በቤተክርስቲያን የተመደቡ ማለት ነው። እነዚያ ሁለቱ የስነ ምግባር መምህሮች አንደኛው የግዕዝ ያስተምራል፣ ግዕዙን ያስተምራል። አንደኛው ስነ ምግባርን በተመለከተ ፔሬ ተሰቶት በትክክለኛው ማለት ነው፣ በትክክለኛው ተሰቶት፣ ሁለቱ የቤተክርስቲያን ምሁራኖች ገብተው እያስተማሩ ነው ያሉት ማለት ነው። ዘመናዊውም ከመንፈሳዊው እንዳይለያይ፣ እንትኑ እንዳይለቅ ተደርጎ በአግባቡ ትምህርት እየተሰጠ ነው ያለው። አሁን አድገዋል። እግዚአብሔር ይመስገን። አሁን ዘንድሮ ደግሞ እንደውም የነበረው የነበረው የመጀመሪያው ሲመሰረት የነበረውን ቤት ሙሉ በሙሉ እንደገና ፈርሶ በአዲስ በዘመናዊ መልክ አሁን ወደ ሰባት ክፍል ቤት ተሰርቶ አልቋል። አሁን ታዩታላችሁ። ሰባት ክፍል ቤት ተሰርቶ አልቋል እና ዘመናዊነቱ በጣም እያደገ መጥቷል ማለት ነው። እዚህ ደረጃ ደርሷል። አሁን እግዚአብሔር ይመስገን የራሱ ትምህርት ቤቱ ሰርቪስ አለው። ሞግዚቶች አሉ። የጽዳት ሰራተኞች አሉ። የሂሳብ ሰራተኞች አሉ። ገንዘብ ተቀባይ አለ። ተደራጅቷል። በቃ ተደራጅቷል፣ ተደራጅቷል። ሆኖም ግን አሁንም አቅም አሁንም አቅሙ ገና ብዙ ይቀረዋል። ለምሳሌ አሁን ከኛ ኋላ ከዚህ ከቤተክርስቲያን ትምህርት ቤት በኋላ የተመሰረቱ የግል ትምህርት ቤቶች አሁን አድገው ወደ ሶስት አራት ቦታ ቅርንጫፍ ከፍተዋል። እኛ ጋር ምንድን ነው? አንደኛ ክፍያው እንደነሱ አይደለም ኛ አነስ ይላል ክፍያው ቤተክርስቲያን ነው በሚል ማለት ነው። ሁለተኛ በጣም ችግረኛ ተማሪዎች ይማራሉ። ወደ ሰላሳ ሁለት ተማሪዎች ነበሩ ችግረኛ ልጆች ይማሩበታል። እነዛ የችግረኛ ልጆች ወደ አንደኛ ክፍል ወደ ሁለተኛ ክፍል ሲገቡ መንግስት ትምህርት ገብተው መማር ይችላሉ። እስከዛ ነው ችግራቸው እና እስከዛ ድረስ